ወይኔ ሩታዬ የኔ ቆንጆ የኔ ቀበጥ ማለት ነው፣ የልቧ ሆነ የተሰበረችው ነገር አለ። እውነቴን ነው የምላችሁ ቤተሰቦቼ፣ የልቧን ስብራት ፊቷ ላይ ነው የምታዩትና በእንባን የጨረሰችው ቪዲዮንም ትናንትም ዛሬ ግን የሌላ ሳዝናኛለች። በዚህን ሰዓት እሷ የሚያስፈልጋት እንክብካቤ ነበረ። ምናልባት የእርግዝናውን ባህሪ ሁን አላቅም፣ አብረሽ ግን ተቀይራብኛለች ይችላል። እና እሷ ተቀይራበት አደለም ከእርግዝናውም ውጭ ቤተሰቦች፣ የእርግዝናው ባሪ እንዳለ ሆነው ሩታ የሆነ ውስጧ የተሰበረ ነገር አለ። የእውነት የሚረዳ ሰው ያጣች ውስጧ ግን የተሰበረ የውስጧን ስብራት ግን በእንባ ብቻ የምትገልጽ የእውነቴን ነው የምላችሁ፣ እና እንደዛ ነው። ዛሬም እንግዲህ ያው ሁላችሁም አይታችኋል፣ በእንባ ነው ቪዲዮን የጨረሰችው። ና በቃ ሩታ ከኔ ካብርሽ ጋር ወስና ውሳኔዋን አሳውቀዋለች። እኔ እናንተ ከዚህ በኋላ ምንም ቢሆን አብረን መሆን አንችልም በማለት እንግዲህ ብዙ ነገር ተናግራለች። ቤተሰቦች የሩታ ንግግር ያው ሁላችሁም ታውቃላችሁ፣ ንግግሮቿ መሬት ላይ ጠብ የሚል አይደለም። አስተዋይ ቅመም የሆነች ልጅ ጌታ፣ ንግግሮቿ በቃ እኔ እንጃ፣ የሚጣፍጥ የሚጣፍጥ የእውነት አብርሽዬ በእጅ ያዙት ወርቅ እንደ መዳብ ነው የሆነበት። ምክንያቱም እንደዚች አይነት ብልህ እንቁ የሆነች እንደ ሩታ አይነት አስተዋይ ለትዳሯ ክብር ያላት ሴት ማግኘት በዚህን ሰዓት መታደል ነው። እና ሩታ እንደምትናገረው አብርሽና ሩታ አንድ ቦታ ሆኖ እንጂ ብዙ ነገር ተቀይሮብኛል። ቃል ኪዳን ቀላል ነበረ እንዴ? ቀለበት ቀላል ነበረ እንዴ? እያለች ነበረ እና ያው አብርሽ እንግዲህ ቪዲዮ ላይ የምናየው ሌላ ነው። ከቪዲዮ ኋላ እንግዲህ ሌላ ነገር ይኖራል ብዬ ነው ማስበው። አላቅም ቤተሰቦቼ ግን እንደተቀየረባት ነው ዛሬም በራሱ ስትናገር የነበረው እና እሱም ሲናገር ያኔ እናንቺ ከአንድ ባህል ላይ አይደለም የሚወጣ ነው ምናልባት እኔ አንዳንድ ነገሮችን ቀለል አድርጌማቸውን አንቺ ደግሞ ጠበቃ አድርገሽ ልታያቸው ትቻለች ሲላት ነበረ እና ያ ብቻ አይመስለኝም። ሩታ ነጺ ከመጣች የነጺ ነገር ብቻ አይመስለኝም ለዚህ ውሳኔ ያበቃት ሌላም የተጠራቀሙ ነገሮች አሉባት ብዬ ነው ማስበው። ሲቀጥል ደግሞ ቤተሰቦች ሴት ልጅ እንደ ሴት ልጅ ጌታን ታጋሽ የለችም ብዙ እድሎችን ትሰጣለች ትታገሳለች፣ እና ሩታ መጨረሻ ነው። ዛሬ እንግዲህ እየቆረጠችው፣ በእርግጥ አሁንም ሩታ አንድ እድል ብሰጠው ደስ ይለናል። ሩታዬ አንድ እድል ስቼው፣ ሲቀጥል ደግሞ ለአብርሽ ማለት ነው። እኔ ማስተላለፍ መፈልገው ነገር አብርሽዬ፣ አሁን ሩታ ወሰነች ቆረጠች፣ ብለ እንደ ባለፈው እንደ በፊት ወደ ስህተት እንዳትገባ ና የበለጠ ልቧን እንዳታደማውና ለአንዴና ለመጨረሻ ብላ እንድት ቆርጥ እንዳታደርጋት ብዬ ነው ማሰበው ቤተሰቦቼ። ምክንያቱም እናመሰላችሁ አብርሽ ለውሳኔ በጣም ፈጣኝ ሰው ነው። የእውነቴ ነው ምላችሁና አሁን ደግሞ ዛሬ ሩታ ወሰነች ለአንዴና ለመጨረሻ፣ ወደ ቤትም አልመለስም እኔ፣ እናንተ አብረን መሆን አንችልም ብሎ ሌላ እንዳይወስን። ምክንያቱም እዚህ ጋር ማለያቸው ነገር አለ። ለዛ አብርሽ አሁንም ተረጋግተ ያው እንደ ባለፈ ወን ካልሆነ ጋሽን ትልቅ ሰው አስገብታችሁ ሩታየን ወደ ቤት መመለስ አለብ። ግን ተረጋጋ አብርሽ የ በእውነት ተረጋጋ የታገሱት ነገር መጨረሻው ጥሩ ነው እና ለውሳኔ ባትቸኩልና ያልሆኑ ነገሮች በራስ ላይም ያልሆኑ መንገዶች የተሳሳቱ መንገዶችም በራስ ላይ እንዳትወስን ብዬ ነው ማስበው ምክንያቱም ተለያይታችሁ መለያየት አትችሉም ምክንያቱም ያስተሳሰራችሁ ነገር ስላለ ማለት ነው እና ሩታ በደንብ እንድትስተካከልላት ትፈልጋለች በዛ ላይ ቦታ እየሰጠኝ አይደለም ቃል ኪዳን ቀላል ነገር ነው ወይ ቀለበት ቀላል ነገር ነው ወይ አብሪሽ ተቀይረብኛል አንተ አይታወቅም እንጂኮ ተቀይረብ ይገኝብኛል እያለች ነው እና ከገባ ንግግሮቿን እነዚህ ነገሮችን ማስተካክለ ነገሮችን አርመ ካልሆነም ደግሞ ጋሽዬን ጠርተ ትልቅ ሰው በማላስከብተ ሩታዬን ወደ ቤት ማስገባት ነው እንጂ። ቤተሰቦች የእውነት ነገሩ ከባድ ነው። ሩታ የሆነ የተሰበረችው ነገር አለ። እውነቴን ነው እምላችሁ ከአብርሽ የሆነ በቃ እኔ እንጃ እንዲያስተካክልላት የፈለገችው ነገር ከእሱ ያጣችሁ በፊት ይሰጣት የነበሩ ፍቅሮች፣ ምናልባት በፊት ይሰጣት የነበሩ ነገሮች አሁን ሊያጣችበት ነገር አለ ብዬ ነው ማስበውና እነዚ ሁሉ ነገሮች እንግዲህ ተጠራቅመው ነው ሩታን ዛሬ የልቧን ስብራት የእውነት ነው ብላችሁ ፊቷ ላይ ታዩታላችሁ። የሚረዳት ሰው ነው ያጣችሁ። የልቧን ህመም ራሱ በንቧ ነው የምታወጣው። ስታሳዝን የኔ ሚስኪን። እውነት ሩታ ስታለቅስ በጣም ነው የምታሳዝነኛው። አብርሽም አሳዝኖኛል፣ ግን አብርሻው በእጃዙት ወርቅ እንደ መዳቦናበት ትዳሩንም ሩታንም ዛሬ እንደ አጣት እንኳን ባንል በእርግጥ ማላቸው እንዳጣት የሚያደርግ በእርግጥ አንድ ሰው ልጅ አለው ማለት መ መለያየት አይችልም ማለት አደለም። አንድ ሰው ከቆረጠ ግን ቢሆንም እግዚአብሔር ብሎ ማላቸው ገብቶ አንድ እንዲሆኑ ነው የምንፈልገው። ግን አብርሽ አሁንም ብዙ ማስተካከል ያለበት ነገር አለ። እውነቴን ነው የምላችሁ እና ሩታ ፊቷ ላይ የሚታየው የልቧን ስብራት በእንባ ስታወጣው ስታዩ እንዴት እንደምታሳዝን የእውነት ይህል ነው የምላችሁና እኔ ግን ታሳዝለኛለች ለምን እንደሆን አላውቅም። ታጋሽ ለፍቅሯ ብዙ ዋጋ የከፈለች ናት ሩታዬ እና ብቻ ፈጣሪ በማላቸው ይግባበት ነው።